በአማራ ክልል በትምህርት ላይ የደረሰውን ስብራት መጠገን የሚያስችል ህዝባዊ የንቅናቄ ስራ በመሰራት ላይ መሆኑ ተገልጿል። በክልሉ ባለፉት ዓመታት በትምህርት ተሳትፎ፣ በትምህርት ፍትሐዊነትና ጥራት ላይ መጠነ ሰፊ ችግሮች መታየታቸውም ተነስቷል። ትምህርት ተሳትፎ በከፍተኛ ሁኔታ ተጎድቷል። ተሳትፎ ማለት እድሜያቸው ለትምህርት የደረሱ ሕጻናት ወደ ትምህርት ቤት መጥተው በመመዝገብ ረገድ ሰፊ እንከን ገጥሞናል። በተለይ 2016ና 2017 2016 ላይ 6.2 ሚሊዮን ተማሪዎች እንመዘግባለን ብለን አቅደን እያሳካ ነው 58 ፐርሰንቱን ብቻ ነው። 2017 ደግሞ የ7 ሚሊዮን ተማሪዎችን እመዘግባለን ብለን አቅደን ያሳካ ነው 28 ሚሊዮኑና ተሳትፎ ላይ ከፍተኛ የሆነ ችግር ገጥሞናል። በተመሳሳይ ፍትሐዊነትን ብናወስደው አሁን ላይ በገጠርና በከተማ መካከል ያለው ልዩነት በጣም ሰፊ ነው። ገጠር አካባቢ ያሉ ትምህርት ቤቶቻችን ተከፍተው በተሟላ መንገድ አገልግሎት እየሰጡ አይደለም። ከተማ አካባቢ የተሻለ እንትናለን፣ ሌሎች አካባቢዎችም ጥሩ ነው። ግን ትምህርት ጥራት ላይም ከፍተኛ የሆነ ስብራት ገጥሞናል። በትምህርት ዘርፉ ላይ ያጋጠመውን ችግር ከመሰረቱ ለመቅረፍ የችግሩ ጥልቀትና የመፍትሄ አቅጣጫዎች ላይ መግባባት እንዲቻል አመቱን ሙሉ የማያቋረጥ ማህበረሰብ አቀፍ ንቅናቄ እየተካሄደ ይገኛል ተብሏል። ከዚህ ችግር ለመውጣት የመጀመሪያው ስራ የችግሩን አሳሳቢነት ማስረዳት ነው የችግሩን አሳሳቢነት ለማህበረሰቡ ማሳወቅ ነው። ይህን ለማድረግ ደግሞ ውይይቶች ናቸው መሰረታዊ እንትኖች። ስለዚህ ከባለፈው አመት ሰኔ ወር ጀምረን ትምህርት ለትውልድ የሚል ንቅናቄ ፈጥረን ወደ ስራ ገብተናል። ሐምሌ ነሐሴ ወርም የተማሪዎች ምዝገባን አስመልክተን እንዲሁ አንድ ንቅናቄ ፈጥረን ስራዎችን እየሰራ ያለ ነው። ከዛ በኋላም አመቱን በሙሉ ይህን ንቅናቄ ለማስቀጠል ጥረቶች ተደርገዋል። የችግሩን አሳሳቢነት ከማስረዳት ጎን ለጎን ከትምህርት ገበታቸው ውጭ የሆኑ ከአራት ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው ለመመለስ የተለያዩ የምዝገባ መርሃ ግብሮችን በማዘጋጀት ውጤታማ ስራዎችን እየተሰሩ መሆኑም ተገልጿል። ሁለተኛው ምዕራፍ ከህዳር 15 ጀምሮ እስከ ታህሳስ መጨረሻ የነበረው ምዕራፍ ነው። የነበረው ዓላማ የቀሩ ተማሪዎችን መመዝገብ የተዘጉ ትምህርት ቤቶችን ማስከፈት ነበር። በዚህ አምስት መቶ ሰባ አንድ አካባቢ ትምህርት ቤቶችን በሁለተኛው ምዕራፍ አስከፈትን፣ ከ300 ሺህ በላይ ተማሪዎችን መዘገብን። ሶስተኛው ምዕራፍ ከጥር አጋማሽ ጀምሮ የቅድመ ዝግጅት ስራ ስራ ሰርተን ከየካቲት ሶስት ጀምሮ ሶስተኛውን የትምህርት ንቅናቄ እስካሁን ድረስ ያለውን እያስኬድን እንገኛለን። መቶ አንድ ትምህርት ቤቶችን ከፍተናል። ከ82400 በላይ ተማሪዎችን መዝግበናል። ትምህርት ከፖለቲካ ነጻ በሆነ መንገድ የነገ ሀገር ተረካቢ ትውልድ ለመገንባት የሚሰራ ስራ እንደመሆኑ ከትምህርት ስራ ውጭ የሆኑ ትምህርት ቤቶችን ወደ ስራ ለማስገባት ሁሉም ርብርብ ማድረግ እንደሚገባውም ተነስቷል። ትምህርት ሰኪውለር ዘርፍ ነው፣ ከማንም ነጻ የሆነ ማለት ነው። ስለዚህ ልጆችን ማስተማር ለልጆች መብት ነው፣ ለእኛ ደግሞ ግዴታችን ነው። ስለዚህ ትምህርትን ማስተማር የልጆችን መብት የሕፃናትን፣ የታዳጊዎችን መብት ማክበር ነው። ለሀገር ደግሞ የነገ ዜጋ ማዘጋጀት ነው። ምክንያቱም ወደደም ጠላንም የዛሬ ተማሪዎች ነው የነገ ሀገራችን የምትመስለው የዛሬ ተማሪዎችን ነው። ዛሬ የተበላሸ ነገር ነገ በምንም መልኩ ልናቃን ነው አንችልም። ዛሬ ያለፈንን የትምህርት ጊዜ ነገ ለማካካስ በጣም ከባድ ነው። ህዝባዊ ንቅናቄዎች ውጤታማ እንዲሆኑ የንቅናቄው ተሳታፊዎች የችግሩን ጥልቀት ተረድተው ጉዳዩን የማህበረሰቡ አጀንዳ በማድረግ ስብራቱን የመጠገን ስራ አካል እንዲሆኑም ጥሪ ቀርቧል።